ሰሞኑን እንግዲህ እያየነው ነገር ትንሽ ግራ ያጋባል። ወዴት እየሄድን ነው? እንዴት እየሆነ ነው የሚባለው ነገር ግራ ያጋባል ማለት ነው። ውድ ቤተሰቦቼ ሰላምታይን አረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በማን ነው ጉዳዩ? ርዕሱ የማን ነው ካላችሁ የሄርሜላና የአብርሽ ጉዳይ ነው ማለት ነው። አብርሽ እንግዲህ ደህና ትዳሩን እየጠገነ ልጁን እያባበለ ከልጁ ጋር አብሮ ሆኖ ደስ የሚሉ ነገሮችን እያሳየን ባለበት፣ እንግዲህ ያው እንግዲህ አንዳንዴ ሴጣን አይጠፋም። አይደለም እንደዛ ነገር እና እኔ ግን አንዳንዴ እኔ ኮሜንታተሮች ማለት ነው ግርም የሚለኝ ነገር አለ። እዚህ ጋ መታችሁ እንደዚህ የምትሉ የምታሽቃብጡት ማለት ነው ለምንድን ነው ግን እ በቃ አንድ ሰው አገባ አደል ወለደ። ከዛም በኋላ ምንም አይነት ነገር አያምርበትም ማለት ነው፣ ከትዳሩ እና ከቤቱ ውጪ ሲሆን ወንድ ልጅ በቃ ቀልቡ ይሰረቃል። ስለዚህ ይሄ ልጅ እቺ እቺ ልጅ እያደረገች ያለችው ነገር ምንድን ነው? የእሱን ልብ ለመውሰድ ነው የእሱን የዋህነት የእሱን ውስጥ ስለምታቅ እንትን ልትለው ነው ሀሳቧ ማለት ነው። እና ልታሳስተው እየሞከረች ነው ነው ምለው አንደኛ ነገር በባለፈው አንዴ ከልጅህ ጋራ ምናምን ትላለች። ዛሬም ደግሞ እንግዲህ እየሮጠች ወደ ሽንት ቤት ነው የገባችው። ውድ ቤተሰቦች እስቲ እናንተስ ምን ትላላችሁ? እኔ የተሰማኝን ነው እዚህ ጋር የምናገረው ማለት ነው እና ወደ ሽንት ቤት የሚያስሮጣት እና እንደዚህ አይነት አክት የምታደርገው ለምንድን ነው? እርጉዝ ነኝ ለማለት ነው ወይስ ምን ለማለት ነው? እና አንዳንዴ ግራ የሚያጋቡን ነገሮች ይሰራሉ ማለት ነው እና ከሱ ጋር ይሄን አህል የጠበቀ ግንኙነት ነበራት ነው። እሺ እንደዛ ከሆነ ደግሞ ለምን ባለፈው ውጪልኝ ብሎ ሲላት እንደነበረ አይታችኋል። እንዴት ደፈርሽኝ በዚህ ልክ ምናምን እያላት እንደነበረ አይታችኋል፣ አይተናል። እና ሌላ ግንኙነት ቢገቡ ኖሮ እንደዛ እንዴት ይላት ነበር? ብቻ ግን እቺ ልጅ ምን እንዳሰበች እስኪ የምናየው ይሆናል ማለት ነው ግን ደግሞ አብረሽ ለልጅህ እና ለባለቤትህ ቦታ ብትሰጥ፣ ጊዜ ብትሰጥ ነው የሚያዋጣት። ሌላ ነገር ይቅርብህ ና ማለት ነው። እና ለዚች ልጅ ለሴራዋ ተባባሪ ባትሆን እንደኔ እንደሞ ስማይል ቻናል ይህንን ምክር ብሰጥህ ደስ ይለኛል ማለት ነው። አብርሽ ለአብርሽ አድርሱልኝ። ትዳርህን ብታድን፣ ቤተሰብህን ብታድን ነው የሚሻልህ ማለት ነው እና ሚስትህን እያዘነች እዛ ጋር ሚስት እያዘነች ነው። ይህን ቪዲዮ ስታይ ባለፈው ራሱ ስትናገር እንደሰማ ነው ከሆነ ብዙ የሚከፋበት ሰው አለ እንዲህ በምትሆንበት ሰዓት ምናምን እያለች ነበር እና ይሄ ነገር ለእሷ ቅሬታ ፈጥሮባታል ማለት ነው። ይሄ ቅሬታ ደግሞ የሚፈጥርባት ከሆነ በትዳርህ ላይ ችግር ይፈጥርባል ብዬ ነው ማስበው። ስለዚህ ከዚች ልጅ ብትርቅ ባይነኝ ማለት ነው እንደ እህትም እንደ እናትም ስመክርህ እንደዛ ነው ልሃለሁኝ። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ሰላማችሁ ብዝዝት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ